የካህን ልጅ ምድራዊ የሆነ ሰማያዊ ሰው ሲሆን መልአክ ከሱራፌል ጋር የእግዚአብሔርን ዙፋን ያጠነ፣ ከመላእክትም ጋር የተባበረ ግዙፍ ሲሆን የረቀቀ፣ ባሕታዊ ሲሆን መምህር፣ ኢትዮጵያን በወንጌል ያበራ፣ የምድር ጨው፣ ስለ አባታችን ተክለ ሃይማኖት ይህንን እወቁ! የጸጋዘ አብዘር ምን ያህል ብሩክት ነች! የእግዚአብሔር ማኅፀን ምን ያህል ለምለም ነች! አንደበቱ ለምስጋና የተፈታ መላእክት የሚደሰቱበት የሃይማኖት ተክል የዛፍ ጥላ ከፀሐይ ሙቀት እንድንጠለል የሃይማኖት ጥላ የሆነ የበረከት ፍሬ የበረከት ምንጭ የጽዮን ደስታ ፍጻ ጽዮንን አስገኝተዋልና ገድለ ተክለ ሃይማኖት እንዲህ ይላል ጸጋ ዘአብ ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ እግዚአብሔርን በማገልገልም እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ትዕግሥትንም ገንዘብ በማድረግ ከቀን ወደ ቀን በጎን ሥራ እያበዙ ሄዱ። እንደ አብርሃምና እንደ ሳራ፣ እንደ ኤልሳቤጥና እንደ ዘካርያስ እጅግ ይዋደዱ ነበር። ሳራ ከአማቷ ቤትም ሳለች በሕግ ጸንታ ሥራዋን ሁሉ ገለጠች። ለአንደበቷ መወሰንን ክንዷን ለመፍተላ ጸናች አማቷ የስራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚሐርያ አላት። የጸጋ ዘአብ ስራው ጠዋትም፣ ማታም፣ በማልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ቅዱስ ዳዊት አምላኬ፣ አምላኬ ወደ አንተ ገሰግሳለሁ እንዳለ እጣን ለማጠን የሚሄድበት ጊዜ አለ። መስዋዕት ለመሰዋት የሚሄድበት ጊዜ አለ። ዳዊት ለመድገምም የሚሄድበት ጊዜ አለ። ወንጌል ለማስተማር የሚሄድበትም ጊዜ አለ። የትሩፋት ሥራ ለመስራትና ጸሎት ለማድረግ የሚሄድበትም ጊዜ አለ። እየተፋጠነ ከሚሠራው ሥራ ሁሉ ጋር ወደ ቤተ እግዚአብሔር ባዶ እጁን አይሄድም፤ ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣል እንጂ እግዚእ ሐረያና ጸጋ ዘአብ በቅድስና የሚኖሩ እግዚአብሔርን የሚፈሩ ለተቸገረም የሚያበሉ፣ ለታረዘ የሚያለብሱ በትህትና ያጌጡ ደጋግ ባልና ሚስት ነበሩ። ነገር ግን ልጅ መውለድ ባለመቻላቸው ሁልጊዜ ወደ እግዚአብሔር ጸሎት ያቀርቡ ነበር። እግዚአርያም በጸሎቷ እግዚአብሔር ሆይ፣ አንተን የሚያገለግል አንተ የምትከብርበት ደስ የምትሰኝበት ልጅ ስጠኝ፣ አንተን የማገለግል ከሆነ ግን ማህጸኔን ዝጋው በማለት ትጠይቅ ነበር። ክርስቲያኖች እኔና እናንተስ እግዚአብሔርን የምንለምነው ምን አይነት ልጅ እንዲሰጠን ነው? አንድ ጥያቄ ልጠይቅና ወደ ተነሳውበት ሐሳብ ልመለስ። በእውነት ልጆቻቸውን ትወዷቸዋላችሁን? እንግዲያውስ የሚጠፋ ምግብ ሳይሆን ዘላለማዊውን ማዕድ መግቧቸው። ያማረ ያጌጠ ልብስ ብቻ ሳይሆን ክርስቶስንም እንዲለብሱ አድርጓቸው። ክርስቶስን ልበሱት እንዲል ስጋቸው እንዲወፍር ብቻ ሳይሆን የተራበች ነፍሳቸው እንድትለመልምና እንድትወፍር እንድታፈራ መግቧት። የነፍስ ምግቧ ቃለ እግዚአብሔር ነውና፣ ፀሐይ አታ እንደጠወለገች እጽዋት የገረጣች ነፍሳቸው የማይጠፋ የማይጠልቅ የጽድቅ ፀሐይ ክርስቶስን እንዲሞቁ አድርጓቸው። እንዴ ካደረጋችሁ እውነትም ልጆቻችሁን ተወዳችኋላችሁ። በመጋቢት በ23 ቀን ለ24 አጥቢያ ጸጋ ዘአብ የሚያጥንበትን ቀን ጨርሶ ወደ ቤቱ ገባ። አባታችን ተክለ ሃይማኖትም ተጸነሱ። ሌሊት በአንድነት ተኝተው ሳሉ እግዚሐረያ ራእይ አየች። ራእዩም እንዲህ ነበር፣ የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገሥታቱም ጳጳሳቱም በዙሪያው ቆመው እኩሎቶቹም ሲሰግዱለት እኩሌቶቹም እርሱን ጥግ አድርገው ሲቀመጡ በእርሱም ላይ ብዙ አእዋፍ ተቀምጠውበት። ይህንን ስታይ ጸጋ ዘአብ በእንቅልፍ ልቡ ስለተነጋገረ ሕልም ማየቷን አቋረጣትና ነቃች። እርሱንም አነቃችውና ለምን ትጮኋለ? አለችው። ድንቅ ሕልም አይቼ ነው ቢላት፣ ምንድን ነው አለችው። እርሱም ከምተኛበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለሙ ሁሉ ሲያበሩ ከብርሃኑም ብዛት የተነሳ ሀገሩ ሁሉ ሲያበራ ይቼ ድንግጬ ጮኳላት። እግዚአርያም ይህንን ነገር እጅግ ድንቅ ነው፣ ማንም ሊሰማው አይችልም። እኔም እንጂ እንዳንተ ድንቅ ህልም አየሁ ብላ ያየችውን ነገረችው። ከዘጠኝ ወርም በኋላ መልኩ እንደ ፀሐይ የሚያበራ ያማረ የተወደደ ልጅ ፍስሐ ጽዮን ተወለደ። እናትና አባቱም ደስ ተሰኙ። በቤታቸውም ግብዣን አደረጉ። ነዳያንን ጠርተው መገቡ። በእነርሱ ልጅ ማግኘት የተጠራው ሰው ሁሉ እግዚአብሔርን አመሰገነ። ፍስሐ ጽዮን በተወለዱ በሦስተኛው ቀን የካህን ልጅ ናቸውና የክህነት ሥራን ጀመሩ። እጆቹን ዘርግቶ ዓይኖቹን ወደ ሰማይ አንስቶ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በማለት እግዚአብሔርን አመሰገኑ። መዝሙረኛው ቅዱስ ዳዊት እምአፈ ደቂቅ ወሕፃናት አስተዳሎከ ስብሐተ፣ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ እንዳለ ካህኑ ጸጋ ዘአብና እግዚአርያም ልጃቸውን ፍስሐ ሲሆን አሉት። ትርጉሙም የጽዮን ተድላዋ ወይንም ደስታዋ ማለት ነው። ከእናቱ ማኅፀን ጀምሮ የተመረጠው ፍሥሐ ጽዮንም የቤተ ክርስቲያንን ትምህርት አስተምረው በሕገ እግዚአብሔር አሳደጉት። በአንድ ወቅትም ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ሐዋርያ አድርጎ መረጣቸው። ስማቸውንም ተክለ ሃይማኖት ብሎ ሰየመው። ትርጓሜውም የሃይማኖት ፍሬ፣ የአብ ተክል፣ የወልድ ተክል የመንፈስ ቅዱስም ተክል ማለት ነው። ከዚህም በኋላ ድቁናና ቅስና ተሾመው ካገለገሉ በኋላ ከሐይቅ እስጢፋኖስ ለአስር ዓመታት በመመንኮስ በተጋድሎ ኖረዋል። ከዚያም ወደ ደብረ ዳሞ በመሄድ በገድልና በትሩፋት ኖሩ። ኢየሩሳሌምም በመጓዝ ከጎበኙ በኋላ በኢትዮጵያ በተለይም በደቡቡ አካባቢ ለአስር ዓመታት አስተምረዋል። በመቀጠልም በደብረ ሊባኖስ ገብተው አገልግለዋል። በዚህም ወቅት አምላካቸውን በጸሎት በሚማጸኑ ጊዜ አንድ እግራቸው ተቆርጧል። በዚህም ጊዜ እግዚአብሔር አምላክ ስድስት ክንፍን ሰጣቸው። እርሳቸውም እስከ ዕለተ ዕረፍታቸው ተጋድሏቸውን ፈጽመዋል። አባታችን አቡነ ተክለ ሃይማኖት የወንጌል ቀንበር ተሸክመው አገራችን ኢትዮጵያን በእርፈ መስቀል ያረሱ ሐዲስ ሐዋርያ እንዲሁም ቅዱስ ናቸው። የአባታችን የአቡነ ተክለ ሃይማኖት አማላጅነታቸውና ተራዳኢነታቸው እንዲሁም በረከታቸው በእኛ ላይ ለዘላለሙ ጸንቶ ይኑር፣ አሜን። ይቆየን። ወስብሐት ለእግዚአብሔር።